በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በምረቱና በቸርነቱ ከዚህ ሰዓት ላደረሰን ለእግዚአብሔር ለአምላካችን ክብርና ምስጋና ይሁን። ሰላም በእግዚአብሔር ልጅ በኢየሱስ ክርስቶስ ለሁላችን ይሁን። የዕብራውያን መልእክት ጥናት ምዕራፍ ሁለት እስከ ቁጥር ዘጠኝ ድረስ ሄደናል። አሁን ደግሞ ከቁጥር አስር እስከ አስራ ሦስት አነብና በዚያ ውስጥ እግዚአብሔር የሚናገርንን እንመለከታለን። መንፈስ ቅዱስ እንደሚረዳን እናምናለን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና፣ የሚቀድሰውና የሚቀደሱ ሁሉ ከአንድ ናቸውና፣ ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ በማኅበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔም እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም ይላል። እግዚአብሔር ይመስገን። ከቁጥር 13 ነው ያየ ነው። ብዙ ልጆችን ወደ ክብር ሲያመጣ ይላል። እንግዲህ ይሄ የሚያሳየን ምንድን ነው? የመዳናችን ራስ ይለዋል። የእግዚአብሔር ልጆች የሆንበት የመዳናችን ራስ እንግሊዝኛው ካፒቴን ኦፍ አወር ሳልቬሽን ይለዋል። እና የመዳናችን ዋና እሱ ነው። ግን ምን አለ? የእኛ መዳን ፍጹም እንዲሆን ግን እሱ በመከራ ውስጥ ማለፍ አለበት። በመከራ ውስጥ አልፎ ነው ከእርሱ የተነሳ እኛም ልጆች የሆን ነው። በኢየሱስ ክርስቶስ ያመኑ በእርሱ አማካኝነት ነው የእግዚአብሔር ልጅነት ሥልጣን የሚያገኙት። በልማድ ብዙ ሲባል የምንሰማው እውነታ አለ። በክርስቶስ ክርስቲያን፣ በወልድ ውሉድ ሆንን ይባላል። ወይም በልጅ ልጅነትን አገኘን። ልጅ ሆኖ ልጆች ያደረገን እግዚአብሔር ልጆች ያደረገን እሱ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 የምናነበው ያ ነው አይደለም። ለአመኑትና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው ይልና እነርሱ ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ብሎ ሰማያዊ ቤተሰብ እንዳለን ይነግራል። ጌታ እንግዲህ በመከራ ይፈጽም ዘንድ ሲል ጌታ ፍጹም ያልነበረበት ዘመን የለም። ነገር ግን መከራ በተቀበለ ጊዜ የለበሰው ሥጋ የእኛን ሥጋ ደካማውን ሥጋ ስለለበሰ ያ ሥጋ ወይም ትስብዕት ምን አገኘ? ፍጽምናን አገኘ ከጌታ የተነሳ። ለምን ፍጹም የሆነው መለኮት የተዋህደው ስለሆነ። ስለዚህ ራስን ከኛ ጋር አንድ ስላደረገ፣ በሁሉ እኛ ወንድሞችን ይመስል ዘንድ ተገባው። የመላእክትን አካል አልወሰደም የአብርሃምን ዘር ይዟል እንጂ ሲባል በሙሉ የፍጹም ሥጋ ወይም ፍጹም ሰውነትን ከእኛ ስለተዋሐደ ከእርሱ የሆነ ሁሉ ለእኛ ሆኗል። እኛም በእርሱ በኩል ምን ሆናል? ፍጹም ሆንን። ዊ አር ኮምፕሊት ኢን ሰፈሪንግ በመከራው እኛ ምን ሆንን? ፍጹም ሆንን። አይሁዶች ችግር የሆነባቸው ኢየሱስ ክርስቶስን መቀበል፣ ማመን ችግር የሆነባቸው ምንድን ነው? መሢሕ አድርጎ መቀበል የቸገራቸው እነሱ የጠበቁት አዳኝ፣ እነሱ የጠበቁት መስፍን፣ እነሱ በጠበቁት መንገድ መጽሐፍ ቅዱስ በትክክል በመከራ እንደሚያልፍ ኢሳይያስም ተናግሯል፣ መዝሙረኛውም ተናግሯል። ነገር ግን ችግሩ ይሄ ነው፤ እግዚአብሔርን በቃሉ ከመጠበቅ ይልቅ በእኛ መንገድ ተርጉመን መጠበቅ ትልቅ ጉዳት ነው ዛሬ እንጂ መሲሁ አዳኛቸው መስፍኑ በአያ ውርንጫ እንደሚቀመጥ በፈረስ ሰረገላ እንደማይመጣ ተቀምጧል። በትንቢታቸው ለአሁን በሚቀበሉት በሚያውቋቸው ነቢያት በኩል መከራ እንደሚቀበል እንደውም ኢሳይያስ ምዕራፍ 53ን ምን ይባላል? ዘሂድን ቻፕተር ነው የሚሉት አሉ ጣቁ ሰዎች። አይሁዶች እንዲነበብ የማይፈልጉት ክፍል ኢሳይያስ 53 ነው። በቃ እንግዲህ እንደዚህ ችግር ነው ለምን እኛ እነሱ እዛ ተሰቃየ ተመከራ ተቀበለ ሞተ፣ እንደዚህ የሚለውን ነገር እነሱ ለሚጠብቁት መሲህ መቀበል ይቸግራቸዋል። ዛሬም አለ እኮ የእኛ ህዝብ ጋር በእኛ ዙሪያ ብንመለከት ክርስቶስን፣ እግዚአብሔርን እንደ ሥጋ የለበሰውን ክርስቶስን እግዚአብሔር ነው እንደ ሰው እንደለበሰ ማነቱ መቀበል ይቸገረና የሆነ ፓርቱን እንደ አምላክን ገልጽና የሆነ ፓርቱ ግን ሰውነቱን ሰው በፍጹም እንደኛ ሰው መሆኑን ለመግለጽ ይቸግረናል። የሆነ ነገር ጠምዘዝና እንዲህማ እንዴት ያደርጋል ብዙ መጥቀስ የማያስፈልጉ ነገሮች ሲጠቀሱ እንሰማለን። በቃ የሆነ ናልቅና የሆነ ነገር ውስጥ በቃ እንከታለን። ይህ የአይሁድ ችግር ነው። እኛም እንግዲህ አላቅም ይሄ ነገር እንደተጽናት አይሁዶች ጋር ያለ ችግር ነው። መሲሁን እንደ መሲህ እንደተገለጸው ነገር እንደሚሞት እንደሚነሳ እንደሚዋረድ እርቃኑ እንደሚሆን በልብሱ ላይ ዕጣ እንደሚጣጣሉ እንዲህ ዝቅ እንደሚል እንደሚዋረድ ለስሙ ክብሩን በፈቃዱ ነው። ይሄ ተጽፎላቸው እያለ መቀበል አልፈለጉም እና ከዚህ የተነሳ በራሳቸው እይታ በመያዛቸው ደካማ ሆኖ መገለጹ አልተዋጠላቸውም። በቃ አልተዋጠላቸው። ነቢይ ከናዝሬት ይነሳል እንዴ ብለው ይላሉ። ግን ሲወለድ እኮ ትንቢቱ ሄሮድስ ሲጠይቃቸው እንዴ ቤተልሔም በቤተልሔም ምድር ነበረ የተነገረው ትንቢቱ አሁን ከቤተልሔም ሲወጣ እግዚአብሔር ተናግሯል ብለው ነበር ኢየሱስን ውልደት ትሬስ ቢያደረጉ አይሁድ ያኔ የሪከርዲንግ ሲስተማቸው በጣም ከባድ ነው ኮምፒውተር ባልነበረበት ዘመን የሪከርድ ታሪክ የመያዝ እንትናቸው በጣም ጥብቅ ነው ያገኙ ነበር የት እንደተወለደ የት እንደተመዘገበ ያገኙ ነበር ግን ማጣራት አልፈለጉ። በራሳቸው አይን ነው። ለዚህ ነው ጲላጦስ በቅናት እንደሰቀሉ ታወቀ የሚል። ወገኖቼ አሁን ስለ ክርስቶስ እንኳን የሚሰማን የሆነ ነገር ላይ ለምሳሌ በልጅነቱ እንዲህ አድርጎ ነበረ ጭቃ ቀብቶ ጭጋ እንደዚህ እንደዚህ አድርጎ ብሎ የሆነ አምላክነቱን ለማምጣት ስንል የማይሆኑ ነገሮች ውስጥ እንገባለን። ይሄ የአይሁድ ችግር ነው። ኢየሱስ ጭቃውን ቀባ ቀባ ማነው ስሙ ደብለን ደብለን አድርገው እፍ ብሎ እርግብ አደረገ ብሎ መናገር አምላክነቱን ለማሳየት ብለን ስተት ነው የምንገባው። እሱ ጭቃ እየቀባ ወይ ደግሞ ጭቃ እያደበለበለ እፍ እያለ እርግብ ሲሰራ አልኖረም። ክብር ለስሙ ይሁን። እሱ በዓለም መጀመሪያ የሰማይ ወፎች ይውጡ ብሎ ተናግሯል። ተመልከቱ፣ እንዴት አድርገን የሆነ ነገር እናመጣለን ብለን ወይ ጌታን ለማላቅ ብለን ስንል እምናመጣው ስተት አለ። አሁን ክርስቶስ ሥጋ ለብሶ በመስቀል ላይ ስለኛ ሞቷል፣ ብለን ስንገልጽ አምላክነቱን፣ ለምሳሌ አምላክ አለ የሚለውን ላለመቀበል እንዲህ እንዞራለን። በቃ በለበሰው ሥጋ ብሏል እኮ፣ ማን ደብቀው ነው? አሁን በመስቀል ላይ የሠራው ስራ፣ መጮሁ፣ መማለዱ፣ የማዳን ስራውን ልክ አምላክ አያረግም ብለን ለማለት ስንፈልግ ከእውነት እንወጣለን። የአይሁድ ችግር ይሄ ነው ወገኖቼ እግዚአብሔር ቃል በእኛ እይታ አሁን እኔ ስለ እግዚአብሔር ባለኝ እግዚአብሔር አምላክ ማለት እንዲህ ነው ብዬ በእኔ ስዕል መጽሐፍ ቅዱስ አልተረጉም። እሱ እንዳለኝ ነው። በቃ ተራ በካለ ተርቧል። በቃ ፍጥረትን የሚመግብ አምላክ ነው። እያንዳንዷ ወፍ ከእሱ አይን አትጠፋም። እሱ ጌታ ነው የተራበው። በቃ መቀበል አለብ። ስጋነቱ ለዚህ እኮ ነው ዮሐንስ የጻፈው እሱ የሰራውን ስራ ለመጽሐፍ መጽሐፍት አይበቁትም ወይም አባቶቻችን ሲያስተምሩት ሰማይ ብራና የምድር ውሃ ቀለም ቢሆን አይበቃውም የተባለው ለምንድን ነው? ታሪኩን መጽሐፍ ስለማይቻል ዓለም በአጭር ዘመን ይቻላል። የሰላሳ ዘመን የመቶ ዘመንም መጽሐፍ ይቻላል። ነገር ግን ይሄ ጌታ በባህር ላይ ሲራምድ ያዩት ጌታ ወይ ደግሞ ደክሞት ተኝቶ ነበር የተባለው ጌታ ግን እኮ በአባቱ ቀኝ በዙፋኑ ነበር፣ ዓለምን ይገዛ ነበር። ይሄንን መናገር አይቻልም፣ ኢምፖሲብል የማይቻል ነው ለማለት ተፈልጎ ነው። መጽሐፍ ቅዱስ እንደገለጸ ስጋነቱን ስጋ ነው ሲገልጽ፣ ተራበ ተራበ ነው። አለቀሰ አለቀሰ ነው። እና የአይሁድ ችግራቸው ይሄ ስለሆነ አሁንም እኛ ህዝብ ላይ ስላለ ነው፣ እኛ ጋር ስላለ ነው፣ አስተማሪዎች መምህራን ጋር ስላለ ነው። እና ይህንን እንመለከታለን። እና ዋናው እና ትልቁ ብሉይ ኪዳን ላይ ብቻ ሳናተኩር ወደ አዲስ ኪዳን በወንጌሉ ላይ ልባችንን ማድረግ ነው። ምክንያቱም ወንጌሉ ነው የሚገልጽልን በብሉይ ኪዳን በጥላነት የተገለጸው በአካል ተገልጿል። ይሞታል፣ ይሰቃያል፣ ይገረፋል፣ እንደተራቀ፣ እንደተገፋ፣ በሰው እንደተጠላ፣ እግዚአብሔር እንደተቆጠረ ነው ስንል፣ አምላኬ አምላኬ ለምን ተውከኝ ያለበትን ቦታ እንመለከታለን። እና ይህንን ማስተዋልና መመልከት ይገባናል። ዛሬ ይሄ ነው። ትልቁ ችግራችን ወንጌሉ እንዳለ የሚለውን መናገርና ማመን ነው። በቃ ከዛ ዋዲ ያሉ ነገር መተው ነው የማይገባን። አንድ ብፁዕ አባት ዛሬ በሕይወት የሉም፣ አንድ ጊዜ የሆነ ጥያቄ ስንጠይቃቸው ምን አሉ? በቃ ይህንን ለሊቃውንት ተውላቸዋል። አንዳንዱ የጭንቅላት ጉዳይ ለሊቃውንት ተውላቸው፣ እናንተ የተጻፈውን የተቀመጠላችሁን ብቻ እሱን ተከተለዋል። ይህንም የሚያስፈልግም የሆነ ምርምሩ ውስጥ መግባት የለም። በፊት የተገለጠ እዛ ዘዳግም ሃያ ዘጠኝ ሃያ ዘጠኝ ላይ ነው የተጻፈው ነገር የተገለጠው ነገር ለእኛና ለልጆቻችን እናደርገው ዘንድ ምስጢሩስ ለአምላካችን ለእግዚአብሔር። ዛሬ ሕዝቡን እየለያየ ያለው ሕይወት የሆነ ጉዳይ አይደለም፣ እውቀት የሆነ ጉዳይ፣ ትርፍ የሆነ ጉዳይ ነው። እና በዋናው በክርስቶስ ጉዳይ፣ በማዳኑ ጉዳይ ላይ ምን ማድረግ አለብን? ማተኮር አለብን። አይሁዶች ችግራቸው ነው፣ እያወቁት እነሱ የሳሉት መሲህ እንዴት ዝቅ ብሎ በሰረገላ በብዙ ሰራዊት ታጅቦ የመጣ ብሎ ሲጠብቁት ዝም ብሎ የገሊላ አሳጥማጆች በጣም ደካማ እና ጢአተኞች ቀራጮችን አስከትሎ እኔ መሲህ ነኝ ብሎ ሲመጣ መቀበል ቸገራቸው። እነሱ የሳሉት በቃ በሮያል ሬጋሊያ በቃ በዚህ በንጉሥ አለባበስ በቃ የሆነ ብሎ በእውነት ለመናገር በንግስና አለባበስና ሰረገላ ልምጣ ቢል ለኢየሱስ ክርስቶስ ለስሙ ክብር የሚመጥን ሰረገላ በምድር ላይ አለ ወይ? እሱ እኮ በኪሩቤል ጀርባ ላይ በዝባነ ኪሩብ እንላለን ጀርባ ላይ የተቀመጠ የእሳት ሰረገሎች ያሉት እነሱ የማይችሉት እኮ ነው። እነሱ ማይችሉት ነው። እና ስለዚህ ይህን በማይጠብቁት መንገድ ዝቅ ብሎ ሲመጣ የለም አሉ። መንፈሳዊ ነገር በእናንተ አእምሮ ሰው ከልላችሁ ስኩዌር ሰርታችሁ አይደለም። በቃ እግዚአብሔር እንደተናገረ እንዲሁ ያለውን መቀበል ነው። እግዚአብሔር አምላክ የተመሰገነ ነው። እኛንም ሲናገርን የሚቀድሰውና የሚቀደሱት ሁሉ ከምን ናቸው? ከአንድ ናቸው ይላል። በቃ ምክንያቱም ለምን የእኛን ሥጋ ስለወሰደ የእኛን አካል ስለተዋሃደ። ይገርማል። እኔ በጣም ከመመካበት ነገር አንዱ እግዚአብሔር እኮ ለዚህ ሰይጣን እለዋለሁ፣ ሰይጣን ሆይ ስማ እንዲህ ሁላችሁ ብትሉት በቃ ስማ፣ እኔ እኮ በወድቅ እነሳለሁ። በድካም ብትኖሩ እንዲህ አንተ እኮ ንሳ የለም ሰይጣን በቃ አሁን ምለው ይህን ነው። ዲያብሎስ አንድ የወደቅ ንሳ የለም ከነ ሠራዊት። እኔ ግን ክርስቲያኖች በክርስቶስ ተዋጁ ግን ሲወድቁ የሚነሱ መውደቃቸው ግድ የሚለው ሲወድቁ በደቡብ ሊያነጻቸው እጁን ዘግቶ የሚቀበል አንዴ ለዘላለም ጥያችኋለሁ የማይል አምላክ አላቸው አለኝ። እኔ እንደዚህ እመካለሁ። ስምህን በዜ በማኅበር መካከል አመሰግናለሁ ብሎ እንደውም ዝም ብሎ እኮ አሁን ለብዙዎቻችን ጭንቅላት የሚያዞር ሊሆን ይችላል። አንድ ሰው ተነስቶ ኢየሱስ ክርስቶስ ወንድሜ ነው ብሎ ቢል መናፍቅ አድርገን ልንቆጥረው እንችላለን ወይ ደግሞ የደፈረ እሱ እኮ ከመድፈር አንጻር ብንመለከት እንኳን ወንድሜ ልንለው እንዴ አንችልም። መላእክት እኮ ግን ካለስ ምን ንበል? ወንድሞቼ ናቸው አለ። ወንድሞቼ ብሎ ሊጠራቸው አያፍርባቸው ማለት። እሱ ኮን ያላፈረብን የሚያሳፍር ነገር አለ እንኳን እኔን የራሴን ሕይወት ስመለከት እንኳን የክብር ጌታ የዘላለሙ ንጉስ እሱ ወንድሜ ሊለኝ ቀርቶ እኔ አንድ ጥሩ ሞራል ስነግባር ያለው ሰው እንኳን ወንድሜ ብሎ ሊጠራ የማይቻል ብዙ ስውር ገበናዎችን ጌታ ይጣልልኝ እና በመለቱ ያየልኛል። አዎ ግን እሱ ካላፈረብኝ፣ በቃ እሱ እኮ ነው። ካላፈረብኝ እኔ እቀበላለሁ። እኔ ተንጠልጥዬ አለቦታዬ ብገባና እሱ ወንድሜ ነው እሱ ጌታዬ ነው እንደዚህ ብል ግን ነኝ ካለስ ነህ። በቃ አደረግኩ ካለ በቃ አላፍርብህም የሚያሳፍር ታሪክ አለ። ነገር ግን አንተ በእኔው ስለሆንክ እኔ አላፍርብህም ካለ ያንን ልንቀበል ይገባል። ወደዚህ ክብር እኮ ዝም ብሎ አላመጣኝም። ያመጣኝ በታላቅ መከራ ውስጥ አልፎ ነው። የእኔን ሥጋ ለብሶ ታላቅ መከራ ተቀብሎ ወደዚህ ክብር አመጣኝ። ክብር ለእግዚአብሔር ይሁን። በቃ የምንመካበት እሱ ነው። ለዚህ በመከራው እንመካለን እ በእኛም መከራ እንመካልን በሱ መከራ የምንመካለን። መከራው ነው ትምክታችን እዚያን አባቶች ሲያስተምሩ እኮ ጌታ ኢየሱስ መስቀል ላይ ሆኑ ይሰቀል ይሰቀል ሲሉ አይሁድ በጥላቻ ግማሾቹ ሳቁት ሳያቁት የነበሩ እንደሆኑ እኮ ሐዋርያ ሥራ ምዕራፍ ሁለት ላይ እናያለን። ሲሉ በሲኦል የነበሩትም እና አዳም ይሰቀል ይሉ ነበር እያሉ እግዚአብሔር ነገር የገባቸው አባቶች ያስተምራሉ። ለምን እነኚህ ከጥላቻ፣ እነኛ ግን እሱ ካልተሰቀለ ምን ስለማይሉ ስለማይድ ስለዚህ መሰቀሉ አይገባው አሁን ለምሳሌ አይ ኢየሱስ እንኳን ተሰቀለ ብል ጤና ማርጋችሁ ላታስቡ ትችላላችሁ። ግን በትህትና እንኳን ተሰቀለል አለሁ። ምክንያቱም ባይሰቀል ሕይወት አላገኝም። እኔ ዛሬ መጠንቀቅ ያለብኝ ደግሜ እኔ እንዳልሰቅለው ነው። ምክንያቱም በኃጢአታቸው ደግመው ይሰቅሉታል። ያኔ መሰቀሉ ምናምን እናስብና በቃ ባይሰቀል እንደሆነ ብኖር ባይሰቀል አላቸው እንኳን ተሰቀለልኝ ክብር ለስሙ ይሆን አሁን መፍራት ያለባችሁ ያኔ ለምን ተሰቀለ ምናምን ሳይሆን፣ መፍራት ያለባችሁ በኃጢአታችሁና ባለማመናችሁም እንዳሰቅሉት ነው። ተሰቅሎልን እያለ ሌላ የመዳን መንገድ ምንፈልግ ከሆነ መስቀል ነው። ዛሬ ኃጢአት ተሰቅሎልኛል አድኖኛል ብለ ኃጢአት የምትሰራ በርኩሰት የምትመላለስ ከቅድስና ሕይወት የራቅ ከሆንክ መልካምና በጎ ሥራ የእሱ ክብርና ፍሬ ሕይወት ትሩፋት ባንተም ካልታየ የሰቀልከው ነው አንተ እና የሚቀድሰውና የሚቀደሱት ከአንድ ናቸው ይላል ጌታ ራሱን ሰው በማድረጉ ከእኛ ጋር ተቆጠረ ደስ ይላል እ ድሮ በሀይለ ስላሴ ጊዜ በደርግ ስርዓት የፊውዳሉ ስርዓት በነበረ ጊዜ ጡት መጥባት የሚባል ነገር አለ ጡት መጥባት ማለት የእኔ ቤተሰቦች ኢኮኖሚካ ዝቅተኛ ከሆኑ የሆነ ደጃዝማች የሆነ ግራዝማች የሆነ ሀብታም ባለጸጋዎችና ጡት ልጣባ ይላሉ ለምን መሰላችሁ? የዛ ሰው ትንሽ ፍርፋሪ ነው ከልጆቹ እኩል እኮ ላያረግ አያረግም፣ ግን ትንሽ ፍርፋሪ ለማግኘት የጡት ልጄ ነው ተብሎ የሆነ ነገር ድጎማ እና ትንሽ ነገር ለማግኘት ሰው ከሰው ጋር ጡት ይጣባል ፈልጎ ነው ላው የእኛ ጌታ ግን ፍርፋሪ ሊሰጠን ሳይሆን ሕይወቱን ሊሰጠን ዘመድ ሊሆነን መጣ። በቃ ዘመድ ለዚህ ነው ለአቴና ሰዎች ሲናገር ቅዱስ ጳውሎስ ከእናንተ አንዳንዶቹ ባለቅኔዎች እሱ ዘመዳችን ነው ብለው ተናገሩ፣ ሳያውቁ ተናገሩ። ዘመድ ሆነን ወንድም ሆነን አምላክ ነው ጌታ ነው ሁሉን ቻይ ነው ያህዌ ነው ኤልሻዳይ ነው፣ ግን በለበሰው ሥጋ ደግሞ ወንድም ሆነ ነ ካለ በቃ መቀበል ማመን ነው፣ በትህትና ባይገባኝም ከሰጠኝ እኔ አሁን ተነስቼ ወይ የዚህ ዓለም ነገር እንደሆነ ነገር የአንድ ትልቅ የምዕራብ ሀገር መቼም እንደ መንግስት ሰማይ ተቆጥሯል መናቄ አይደለም። ተነስቼ እኔ ሚስተር ትራምፕ ዘመዶ ዘመዴ ናቸው ወይ ደግሞ የእሳቸው ዘመድ ነኝ ብዬ ብን ብዙ ቦስት ለማድረግም ለመቅረብም ማላስቡ ጀስት ሌላ ነገር ውስጥ ባልገባ ምንድ የምትሉኝ? አይ አምኖን አሞታል። ምክንያቱም በመልክ እንኳን ነጭ አይደለም ጥቁር ነኝ እንደ አእምሮ ናሞታል ትላለ ብዙ ጠይቃላችሁ ኢትዮጵያዊ ነው ጥቁር ነው ኬት መጥቶ ነው የሱ ኢትዮጵያዊን ስም አለምና የሚለው ትራምፕ ምን አገናኘው ልትሉ ትችላላችሁ ነገር ግን ሰውየው ተነስተው አለም ዘመዴ ነው ካሉ ምንም ማታመጣም ትቀበላታል ጥቁር ነው እሱ ነጭ አይደለም ኢትዮጵያ በቃ ብለዋላ ባለስልጣን ነው በቃ ስለዚህ እንግዲህ አሁን እንዲህ የሚባል ከተቀበለ አሁን ሰው አሜሪካን አገር ሄደው የአሜሪካ ዜግነት ሲያገኝ ደስ ይለዋል። በቃ መጨነቅ የለም ዲፖርት ተደረጋለው አይልም ና በቃ እንደሚያቀኝ ሁሉ የአሜሪካ መንግስት በሆነ ጉዳይ ሊሰርዝብ ይችላል። የማይሰረዝ ዜግነት፣ የማይሰረዝ ልጅነት ሰጥቶናል። እግዚአብሔር ይመስገን። የማይሰረዝ ግን ራሱን ከኛ ጋር ሰው አድርጎ በመከራ ውስጥ አልፎ ነው ይህን ክብር ይሰጠር። እሱ ከእኛ ጋር ተዋሕዶ። ለዚህ እኮ ነው እመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ነው የሆነው። ፍጹም ነው ፍጹም ሰው ማለት ፍጹም የሰው ባህሪ ያለው ከኃጢአት በቀር በመንፈስ አንድ የመሆንን ድል ሰጥቶናል። ከእግዚአብሔር ጋር አንድ ስለሆንን እሱ እግዚአብሔር ነውና የእግዚአብሔር ልጆችን ከባህሪ ጋር ምንሆን ተካፈልን፣ አንድ ቤተሰብልን። ለዚህ ከሆኑ እዛ ኤፌሶን ጸሐፊ ሲናገር ምን አለ? ከቅዱሳን ጋር ባላገሮች ናቸዋል። በቃ መጻተኞች አይደላችሁም፣ ዝም ብሎ በቃ አይደላችሁም። አሁን ከቅዱሳን ጋር የሰማይ መንግስት ባላገሮች ናቸው ይላል። ክርስቶስ ሰው በመሆኑ በመሰቀሉና ከሞት በመነሳቱ ለእኛ ወደ ታላቅ ክብር መግቢያ መንገዳችን ሆኗል። እርሱ ስጋ ለብሶ ከእኛ ጋር አንድ በመሆኑ ወንድሞች ተባለ። ያው ሰው ወንድሜ የሚለው ምኑ ነው? በስጋ የተሎኖ አይደለም። በመንፈስም በምንልንችላል። ግን እንደውም ተራ በሆነው አገላለስ በሥጋ የተወለደው ወንድሜ የሚለው የተያዘ ደም አለ። እሱም ሰው በመሆኑ ይሄንን አግኝተናል። ስለሰጠን ሳያፍርብን ስለተናገረ በትህትና ክርስቶስ ወንድማችን ነው ብለን ለመናገር እንደፍራለን። በትህትና አምላክነቱን ጌትነቱን የሚባላ እሳት ሁሉን የሚገዛ ጌታ ንጹህ ጻድቅ ቅዱስ ስተሌለበት ደግ ጌታ ነው። ይህንን እያወቅ ደግሞ ዘመድ ሆኖኛልና በስጋት ዛምዶኛልና አንድ እንደ ግጥም የሚነገር አባቶች ሚሉት አላለም፣ ችግር መከራህን ንገረው ለወልድ እሱ ያውቃልና ሚላን ግጥሙን ረሳሁት። አንድ አባት ሲናገሩ ሰምቻለሁ። በቃ ያውቃል፣ ንገረው ለሱ ሲል ያውቀዋል። እሱን ለምን እንደኛ ሕመምን ረሃብን ያውቀዋል መገፋትን ያውቀዋል፣ ህመምን ያውቀዋል፣ በሚወዱት መጠላትን ያውቀዋል። በሁሉ መልክ ከኃጢአት በቀር ወንድሞችን ሊመስል ተገባው ብሎ ጽፏል። በእርሱ እታመናለሁ ሲል ደግሞ በአባቱ ላይ ነው። በእርሱ እታመናለሁ በአባቱ ላይ ነው። እግዚአብሔር ክርስቶስ በአባቱ ላይ ያለው መታመን በሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ኢየሱስን በታላቅ ድምፅ ጮሆ፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ ይህንም ብሎ ነፍሱ ሰጠ ይላል። ለአባቱ ነው ነፍሱን አደራ የሰጠው። በአባቱ ላይ ያለውን መታመን ያሳያል። እንደገናም ደግሞ ፍጹም አምላክ ነው እንዳሉ ፍጹም ስጋነቱን ሰውነቱንም ያሳያል። የእግዚአብሔር ሐሳብ ካልገባን ነገሮች ይጋጫሉ። አይ እዚህ ጋር ለሱ አደራ ሰጠ ብለን ካልን አብን ከፍ አርገን ኢየሱስ ዝቅ እንዳናደርግ እንድንጠነቀቅ ያስፈልጋል። መጽሐፍ ቅዱስ መንፈሳዊ መረዳትና የመንፈስ ቅዱስ መገለጥ ከሌለም እንስታለን። ብዙ አዛብ ቢሱት በዚህ የተነሳ ነው የሆነ ቦታ ላይ ሐሳብ ዘረቅ ፋርገን ያን ብቻ ከያዘን እንዴ በሌላ ቦታ ላይ እኮ ሐሳብ መብሏል። ነፍሴን በፈቃዴ አኖራለሁኝ ማንም ከፈቃዴ ውጭ ሊወስዳት አይችልም አለ። በሌላ ቦታ መንፈስ ቅዱስ ከሞት አስነሳው ይለና ደሞ ራሴን በራሴ እነሳለሁ ይላል። ይሄ ሊገባን ልናስተውለው ይገባል ግን በአባቱ ላይ ያለውን ፍጹም መታመን ነው የምንመለከተው። እግዚአብሔር አምላክ የተመሰገነ ይሁን። አዎ እኛም ከዚህ ተነስተን ፍጹም በሆነው በሱ ላይ መታመን በእኛ የምንታመንበት እሱ ሁሉን የሚችል ጌታ ሆኖ እያለ በአባቱ ላይ ያለው መታመን ይህን ያክል ከሆነ እኛ ደግሞ ደካሞች፣ በእግዚአብሔር ላይ ያለን መታመን ምን ያህል ነው? ሁሉን ለሱ መተው ይገባል። ከሱ የተማረው ነው አድለ እስጢፋኖስ ነፍሴን በእጅ አደራ ሰጣለሁ አለ እሱን ሲያይ ቀና ብሎ ሲመለከት ኢየሱስን በአብቀኝ ሲያይ አትቁጠርባቸው አለ ጌታ ላይ ስንታመን በነገራችን ላይ እኮ እስጢፋኖስ ምሬት ያልበዛበት እስጢፋኖስ ፉገራቸው ድንጋይ ጣልባቸው ያላሉ ለምንድን ነው ብንል ኢየሱስን ስላየ ነው እስከ መጨረሻው ድረስ በአባቱ ታምኑ የአባቱን ፈቃድ የፈጸመውን በአባቱ ላይ የታመኑን ጌታ ሲያይ እሱም ሁሉን ነገር ተዋል ልባችን ሀሳባችንም በሰማያዊ ነገር ላይ ለዚህ ነው ዕብራውያን ጸሐፊ ወደፊትም ደርስበታለን። የእምነታችን ጀማሪና ፈጻሚ የሆነን እሱን እያያችሁ ሩጡ፣ እሱን ተመልከቱ ይለናል። እግዚአብሔር አምላካችን በነገር ሁሉ ስሙ የተባረከና የተመሰገነ ይሁን። ለእኔም ለእናንተም አሁን ከተገለጠው በላይ መንፈስ ቅዱስ ይገልጥልን ዘንድ እግዚአብሔር ጸጋውን ያብዛልን። እውነቱን ለማወቅ ሀሳቡን ለመርዳት ወደ እግዚአብሔር ነገር በፍጹም ልብ እንጠጋ። ዛሬ ብዙ ክርስቲያኖች ያልገባን የሆነ ቦታ ጎራ ለይተን ድንጋይ መወራወር መነቃቀፍ የሚያዋጣ አይመስለኝም፣ አያዋጣም። የሀዛቡ ኃይል በብዙ ብርታት እየተዘጋጀና ራሱን እያጠናከረ ባለበት በዚህ ጊዜ የወንጌል ተቃዋሚ ባለበት ጊዜ ክርስቶስን እያዩ መንፈሳዊን ሩጫ መሮጥ እንጂ በእግዚአብሔር ቃል ድንጋይ መወራወር አያዋጣም ክርክርና ሙግትም ለእግዚአብሔር ክብር አይመችም። ለክርስቲያንም አይመጥንም አይመጥነንም፣ ለክርክርና ለጭቅጭቅ ክርስቶስ አይታችሁታል እኮ ሲኖር፣ ሕይወትን እየኖረን ያሳየው ኑሮው ይመሰክራል። ከሳሾች ሊያገኙት አልቻሉ። እግዚአብሔር ጸጋውን ያብዛለን። የዩቲዩብ አገልግሎቱንም ሰብስክራይብ እንድታደርጉ ልባችሁን እግዚአብሔር ባሰፋው እጃችሁን በዘረጋው መጠን እግዚአብሔርን ቤት አገልግሎት በየትኛው ማቅጣጫ ለእኛ ብቻ ብለን አይደለም አንለም። እግዚአብሔር እንዳሰባቸው የእግዚአብሔርን አገልግሎት መደገፍ እግዚአብሔር ስራውን ለመስራት አቀማጥቶ አይደለም፤ ነገር ግን በዚህ ውስጥ ሁሉ በረከት አለ። የሰራፕታዋ መበለት ለኤልሳይ ለኤልያስ የሰጠችው የመጨረሻ ምግቧ እሷ ዘንድ ቢቆይ ይሞት ትሞት ነበር ከነልጇ። ግን ለኤልያስ ስለሰጠች ግን በዛ አላት እግዚአብሔር። እግዚአብሔርን አገልግሎት በማገዝ የምትባረኩት መንገድ ሊያዘጋጅላችሁ ይችላል። እግዚአብሔር ይባርካችሁ። ሰብስክራይብ አድርጉ፣ ሌሎች ሰብስክራይብ እንዲያደርጉ አድርጉ። ጨርሳችሁ የእግዚአብሔርን ቃል አድምጡ። እግዚአብሔር ጸጋውን ያብዛልን። እግዚአብሔር ሀገራችንን፣ ቤተክርስቲያን፣ ህዝቡን ይጠብቅልን። ሰላም ሆኖልኝ።